ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር እመቤቱ ነኛው አብራችሁ ሁኑ። የመንግስት ሰራተኞች ሰላምን በማጽናት ስራው ግንባር ቀደም ተዋናኝ መሆን እንደሚገባቸው የማዕከላዊ ጎንደር ዞን የኢጣ ቁሳ ወረዳ አስተዳደር ገለጸ። ሰላሜን እጠብቃለሁ፣ የጋራ ብልጽግናችንን አረጋግጣለሁ በሚል መሪ ሀሳብ ከመንግስት ሰራተኞች ጋር ውይይት ተካሂዷል። የመንግስት ሰራተኛው የአገልጋይነት ስሜትን በመላበስ ለሰላሙ የበኩሉን ድርሻ ሊወጣ እንደሚገባ የወረዳው ምክትል አስተዳዳሪ አቶ አስማማዋለህኝ ተናግረዋል። ሰላምና ልማት የማይነጣጠሉ በመሆኑ ማህበረሰቡን ለልማት ስራዎች በማነሳሳት የወረዳውን ልማት ማስቀጠል እንደሚገባም ተገልጿል። የመንግስት ሰራተኛው የተጣለበትን ማህበራዊ ኃላፊነት በመወጣት የብልጽግና ጉዞውን እውን ማድረግ ይገባል ያሉት ደግሞ የወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አደረጃጀት ዘርፍ ኃላፊ ወይዘሮ መገናኛ ተስፋ ናቸው። የአገልግሎት አሰጣጥ ችግሮችን በመቅረፍ ወረዳውን ከሙስናና ብልሹ አሰራር ነፃ በማድረግ የማህበረሰቡን ተጠቃሚነት ለማረጋገጥ እንደሚሰሩ የመንግስት ሰራተኞች ተናግረዋል። መረጃው የማዕከላዊ ጎንደር ዞን የመንግስት ኮሚኒኬሽን መምሪያ ነው። እንቦጭ አረምን ከጣና ሐይቅ ላይ የማስወገድ ስራ በማዕከላዊ ጎንደር ዞን ምዕራብ ደንቢያ፣ ምስራቅ ደንቢያ፣ ጎንደር ዙሪያና ጣቁሳ ወረዳ አዋሳኝ ቀበሌዎች በንቅናቄ ተጀምሯል። ጣና ሐይቅ የኑሯቸው መሰረት መሆኑን የተናገሩት አረሙን በማስወገድ ተግባሩ የተሳተፉ አርሶ አደሮች ላለፉት ዓመታት እንቦጭ አረምን ለማስወገድ ጥረት ሲያደርጉ መቆየታቸውን አንስተዋል። አረሙን በዘላቂነት ለማስወገድ ጥረታቸውን አጠናክረው እንደሚቀጥሉም ነው ያረጋገጡት። የጣና ሐይቅ ሕልውናን ለመጠበቅ በትኩረት እየተሰራ እንደሚገኝ የተናገሩት ደግሞ በማዕከላዊ ጎንደር ዞን አስተዳደር ጽፈት ቤት የአካባቢ ጥበቃ ስነ ምህዳር ተፋሰስ ቡድን መሪ አቶ እያየኝ ብርሃኔ ናቸው። በማህበረሰብ አቀፍ ንቅናቄ አረሙን ለማስወገድ በተሰራው ስራም 767 ሄክታር የሚሆን የእምቦጭ አረም መወገዱን አስታውሰዋል። አረሙን የማስወገድ ንቅናቄ ለሚቀጥሉት 25 ቀናት በአራት ወረዳዎች በ18 ቀበሌዎች እንደሚቀጥልም ነው የተነገረው። በዘመቻው ከ30 ሺ በላይ አርሶ አደሮች የተሳተፉ እንደሚገኙ አስረድተዋል። መረጃው የማዕከላዊ ጎንደር ዞን የመንግስት ኮሚኒኬሽን መምሪያ ነው። አምባ ጊዮርጊስ ከተማ ወደ ከተማ አስተዳደርነት ከተሸጋገረች በኋላ ማህበረሰቡን ተጠቃሚ ያደረጉ የልማት ስራዎች መከናወናቸውን የከተማዋ ነዋሪዎች ተናገሩ። የተጀመሩ የልማት ስራዎች በተያዘላቸው ጊዜ እንዲጠናቀቁም ነው ነዋሪዎቹ የጠየቁት። በከተማው አንጻራዊ ሰላም በመኖሩ አንገብጋቢ የህዝብ ጥያቄዎች ለመፍታት እየተሰራ መሆኑን የአምባ ጊዮርጊስ ከተማ ከንቲባ ጽህፈት ቤት ገልጿል። ዘገባው ያገኘው አባበው ነው። የአምባ ጊዮርጊስ ከተማ በዕድሜ ቀደምት ከተማ ብትሆንም የዕድሜዋን ያህል እድገት ሳታስመዘግብ መቆየቷ ይጠቀሳል። የከተማዋን እድገት ለማፋጠንና የነዋሪዎቿን የልማት ተጠቃሚነት ለማረጋገጥ በ2012 ዓ ም በከተማ አስተዳደርነት ተዋቅራ በበጀት እንድትመራ ተደርጓል። በመሆኑም ከተማዋ በከተማ አስተዳደርነት መመራት ከጀመረች በኋላ ለህዝቡ ምን ለውጥ መጣ ስንል ነዋሪዎቹን ጠይቀናል። ከተማ አስተዳደር ከሆነ በኋላ በጣም ጥሩ የሆነ ለውጥ አይተናል። ለምሳሌ ይሄ ኮብል ንጣፍ በመጦርም ቢሆን ያው ተሰርቷል። መንግስት ሰራተኞች አግኝተናል። በርካታ የሆኑ ልጆቻችን ስራ ይዘዋል። የስራ እድል ፈጠራ ተፈጥሮላቸዋል። በኮብል ስቶንም፣ በተለያየ ልማት ደግሞ ስራ አጥ ወጣቶች በብዛት ተደራጅተው እየሰሩ ይገኛሉ። አሁንም ለቀጣይም እንዲሰሩ ተዘጋጅተዋል። ቢሮው የተሻሻለ ነው። የቆርቆሮ ቢሮ ነው የነበረው፣ አሁን የግንባታ ቢሮ ሆኗል። ይሄም አንድ ለውጥ ነው። ተጨማሪ ከተማዋ ለውስጥ ለውስጥ መንገድ ተጀምረዋል። የተጀመሩ የመሰረተ ልማት ግንባታዎች በተያዘላቸው ጊዜ እንዳይጠናቀቁም የሰላም እጦቱ እንቅፋት መፍጠርን የጠቀሱት ነዋሪዎቹ ከመሰረተ ልማት አንጻር መፈታት የሚገባቸው አንገብጋቢ ጉዳዮች መኖራቸውን ጠቅሰዋል። ጄሪካን እስከ ሀያ ብር ድረስ እየተከፈለ ነው ያለ ለጋሪ፣ ለባጃጅ፣ ለተለያየ። ስለዚህ በውሃ ችግር ህብረተሰቡ በጣም እየተቸገረ ነው ያለ። ውሃም እንዲጠናቀቅ ነው የሚፈለገው መብራቱም ውስጥ ለውስጥ ያለው መንገድም እንዲጨረስ ነው የሚፈለገው። በአምባ ጊዮርጊስ ከተማ አስተዳደር የተቋማት ግንባታ፣ የውስጥ ለውስጥ የጌጠኛ ድንጋይ ንጣፍ ስራ፣ የጎርፍ ማፋሰሻ የዲች ግንባታዎችና በሌሎች የመሠረተ ልማት ስራዎች ወጣቶች በስራ እድል ተጠቃሚ መሆናቸውን የከተማ አስተዳደሩ ከንቲባ ውብዓለም ተመስገን ተናግረዋል። የኤሌክትሪክ አቅርቦት እጥረት ለከተማው ኢኮኖሚያዊና ማኅበራዊ እንቅስቃሴዎች እንቅፋት እየፈጠረ መሆኑን የጠቀሱት ከንቲባው ችግሩን ለመፍታት ስራ ጀምረናል ብለዋል። ስራ እድል ፈጠራ ላይ ኮብልስቶን ልዩ ልዩ መሰረተ ልማት እስከ 3000 እስከ 4000 ስራ እድል መፍጠር ተችሏል። በከተማችን የህዝቡም በጣም ስሬስ የሆነ ጥያቄ ያለበት ውሃና መብራት ነው። አሁን መብራት በተቻለ መጠን ጥሩ ጅምሮች አሉ። መብራት ኃይል ጥያቄ እየመለሰልን ያለ አንድ ትራንስፎርመር ተቃጥሎብን በቴክኒካል ብልሽት ተተክቶልናል። የንጹህ መጠጥ አቅርቦት ችግርን ለመፍታት በክልሉ መንግስት በተሰራው ስራ ተግባሩ በመጠናቀቅ ላይ መሆኑን አቶ ውብአለም ገልጸዋል። ዞን የሚመለከታቸው ኮራ አመራሮች የክልል ዶክተር ማማሩ ልዩ ትኩረት ተሰጥቶ የህዝቡን አንገብጋቢ ችግሮች በመለየት በዚህ አመት ብቻ 20 ሚሊዮን ብር በመመደብ ችግሩን ለመፍታት ከ90 ፐርሰንት በላይ ስራ እየተሰራ ነው። በእርግጠኝነት በዚህ ወር እናስመርቀዋለን። አሁን ሙሉ በሙሉ ውሃው ፈሶ አገልግሎት መጀመር ይችላል። ከተማ በከተማ አስተዳደርነት መመራት ከጀምረች ወዲህ ከ30 ሚሊዮን ብር በላይ ገቢ በመሰብሰብ የመሰረተ ልማት አውታሮችን ለማስፋፋት እየሰሩ መሆናቸውን ከንቲባው ጠቅሰዋል። ቅዱስ ቁርአን የወረደበት የረመዳን ጾም ሀያ ሰባተኛው ልዩ ቀን ህዝበ ሙስሊሙ ስለ ሀገር ሰላምና አንድነት በመጸለይ ማሳለፉን የጎንደር ከተማ ዑለማ ምክር ቤት ዋና ሰብሳቢ ሼህ ኢብራሂም መሐመድ ገለጹ። የረመዳን ጾም ሀያ ሰባተኛ ምሽት በተለያዩ ሃይማኖታዊ ስርዓቶች በጎንደር ከተማ ጀሚአል ከቢር መስጂድ ተከብሯል። ያየፈንቴ ተጨማሪ አለው። የረመዳን ጾም ሃያ ሰባተኛ ምሽት የተራዊ ሶላት ስነ ሥርዓት በጎንደር ከተማ ጄሚያል ከቢር መስጂድ በተለያዩ ሃይማኖታዊ ሥርዓቶች ተከብሯል። የጾሙ ሃያ ሰባተኛ ምሽት ቅዱስ ቁርአን የወረደበት ህዝበ ሙስሊሙ በአንድነት ለአላህ የሚጸልይበት፣ አብሮነትን የሚያጠናክርበት ልዩ ሃይማኖታዊ ስርዓት መሆኑን የጎንደር ከተማው ለማ ምክር ቤት ዋና ሰብሳቢና የጄሚያል ከቢር መስጂድ ኢማም ሼህ ኢብራሂም መሐመድ ገልጸዋል። የጾሙ ሃያ ሰባተኛ ሳምንት ለእምነቱ ተከታዮች ልዩ ትርጉም እንዳለው አንስተዋል። ይሄ ዛሬው ሃያ ሰባተኛ ሌሊት አለች፣ 83 ዓመትን የምትበልጥ የሆነች አለች እና እሷን ሰጥቻለሁ አላቸው። ስብሓን አላህ፣ ይሄውም ደግሞ እቺ ሌሊት የተከበረች እና የተቀደሰች ናት ቁርአን የወረድበት በመሆኑ ማለት ነው። ስለዚህ 25 23 ጎደሎ ቁጥሮች ላይ ተጠባበቋት ብለዋል። ነገር ግን አብዛኞቹ ሊቃውንቶች የሄዱበት እና ሙሐዲሶች የሄዱበት እቺ 27ተኛዋ ናት በሚል ነው። ስለዚህ እችን ዛሬ በየትኛው ማንኛውም ማህበረሰብ ሙስሊም ይጠቀምባታል፣ ዱዓ ያደርግባታል አላህን ይለምንበታል በደንብ ይዘክርበታል። እንዲ ያለች እድል ናትና ከፍተኛ ልቅና ዋጋ ያላት ናት ማለት ነው። በረመዳን ጾም ከሚፈጸሙ ሃይማኖታዊ ስርዓቶች በተለየ በዚች ምሽት የተለያዩ ሃይማኖታዊ ስርዓቶች እንደሚከወኑ ተናግሯል። ከሌላው ቀን የተለዩ ስርዓቶች አሉብን። ተራው ሶላት ሶደቃ ማብዛት ያስፈልጋል። በሌላ ጊዜ ከሚሰጠው ሶደቃ ወይም ስጦታ እዚህ ረመዳን ላይ የሚሰራው ስራ በጣም ለየት ያለ ነው። ይሄ መጨረሻው አሁን ያለንበት አስር እና ይቺ ለእለቱ ቀድረን ሃያ ሰባተኛዋን ያቀፈች በመሆኑ እሱ ደግሞ የጌታ ገሀነም ወይም ጀሀነም የተወሰነባቸውን ሰዎች ከእሳት ነጻ አውጥቻችኋለሁ የሚልበት ነው። አገር ጌታዬ ሆይ አሳምርልም ተብሎ ጠንከር ተብሎ ዱአና ጸሎት የሚደረግባት ሌሊት በመሆኗ ልዩ ያደርጋታል ማለት ነው። ህዝበ ሙስሊሙ ስለ ሀገር ሰላምና አንድነት በመጸለይ ምሽቱን እንደሚያሳልፍም ገልጸዋል። ሰላም እንድንሆን ለምኑ፣ አፍያ እንድንሆን ለምኑ፣ ሁለቱም ነገሮች እንዲያምሩልን ለምኑ ሲሉ አንዱ ትልቁ ማነው? ሰላም ነው። ሰላም ከሌለ ምንም መስጊድ መስጊድ አይቻልም። ይችን ሌሊት ሰማንያ ሶስት አመት የምትበልጥን ለሊት እድል ለማግኘት ሰላም ከሌለ ዋጋ ያለንም አንመጣም እዚህ ተቀደሰ ቦታ ላይ አላህ አገናኝቶናል። ይሄ የሰላም ውጤት ስለሆነ ኃላፊነታችን መወጣት አለብን። እሱም ምንድን ነው? ማህበረሰባችን መልካም እንዲሰራና ስለ ሰላም መስበክ እንዳለበት። በእምነቱ ተከታዮች ልዩ ትርጓሜ ያላት ምሽት ስለ ፍቅርና አንድነት በመጸለይ እንደሚያሳልፉ በሃይማኖታዊ ስርዓቱ ላይ ያገኘናቸው የእምነቱ ተከታዮች አንስቷል። ስሜ ሁሴን መሐመድ ይባላል። 27ኛው ቀን እንግዲህ ሌለትል ቀደር የሚጠበቅበት ሌል ነው ይሄ ለይል በጣም በነሻጣ በሶፋ ሁሉም እንደምታዩት በጣም በጥሩ ሁኔታ ሌሊቱም ደግሞ ሀያ አርገን ለማንጋት ያው በሂደት ላይ ያለን በጣም ጥሩ ሁኔታ ነው ያለን። ሀያ ሰባተኛ ቀን በጣም በጉጉት የምንጠብቀው ሌሊት ነው። ሜ ሸክሰ ኤዲ አብዱ ባራለሁኝ በዚች ቀን ጾለት ማደርግ የተወደደ ነው። ማንኛውም ሰው ሁሉ ደግሞ ሂዲያ ስጠይ ቀናቻውን ስጠይ ብሎ ጥሩነትን ቀናታነትን ስጠይ ብሎ ማንኛውም ሰው ዱዓ ቢያረግበት ማሻ አላህ በጣም የተወደደ ይሆናል ማለት ነው። በረመዳን ወር የሚፈጸመው መረዳዳት ከጾም በኋላም ተጠናክሮ መቀጠል እንዳለበት መልእክት አስተላልፏል። ጾም ከመጠን ያለፈ ክብደት ጋር ተያይዞ የሚመጡ የጤና ችግሮችን መቀነስ እንደሚያስችል በጎንደር ዩኒቨርሲቲ የስርዓተ ምግብ መምህር ተናገሩ። ራስን ለመግዛትና ጠንካራ ስነ ልቦናን ለመገንባት የላቀ ጠቀሜታ እንዳለው ተናግረዋል። ይሁንና በጾም ወቅት ጤናማ የአመጋገብ ዘዴን መከተል እንደሚገባም መምህሩ አሳስበዋል። ቃል ኪዳና ይሌ ተጨማሪውን ትነግረናለች። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች የአብይ ጾም እንዲሁም በእስልምና እምነት ተከታዮች ደግሞ የረመዳን ወር ላይ እንገኛለን። በእምነቱ ተከታዮች ዘንድም እነዚህን ታላቅ አጽዋማት በጾም እና በጸሎት ማሳለፍ ተገቢ ጉዳይ ነው። በጎንደር ዩኒቨርሲቲ የስርዓተ ምግብ መምህር የሆኑት መኩሪያው ንብረት ጾም አካላዊ ጤንነትን ለመጠበቅና በተለይም ከመጠን ያለፈ የሰውነት ክብደትን ተከትለው የሚከሰቱ የጤና ችግሮችን ለመከላከል የሚረዳ መሆኑን ይገልጻሉ። ክብደትን ለመቀነስ ያገለግላል። ክብደታቸውን ሲያስተካክሉ ደግሞ ምንድነው ከመጠን ያለፈ ክብደት ጋር ተያይዘው የሚመጡ የጤና ችግሮች አሉ። ለምሳሌ አሁን የተላላፊ ያልሆኑ በሽታዎች የምንላቸው እንደ ስኳር፣ የደም ግፊት፣ ካንሰር የምንላቸው በሽታዎች ከመጠን ያለፈ ክብደት ጋር ተያይዘው የሚመጡ ናቸው አብዛኞቹ። ስለዚህ ክብደታችንን ስናስተካክል የመከሰት እድላቸውን እየቀነስን ነው ማለት ነው። ሰዎች ሃይማኖትን መሰረት አድርገው በሚጾሙበት ወቅት ለሰውነታቸው አስፈላጊ ምግብ መመገብ እንደሚገባቸው ባለሙያው ያስረዳሉ። በጾም ወቅት መመገብ ያለብን እንግዲህ ሰውነታችን በቀን የሚፈልገው የምግብ አይነት አለ ያን ምግብ አይነት የግድ ማግኘት መቻል አለብን። ስለዚህ አንድ ሰው አሁን እስከ ሰባት ሰዓት የሚጾም ከሆነ በሰባት ሰዓት ውስጥ ማግኘት የነበረበት አትክልት፣ ፍራፍሬዎች ለምሳሌ አሁን ስጋ አይጾም አይበላም። በዚህ በአብይ ጾም ለምሳሌ በክርስትና እምነት ተከታዮች ዘንድ ስጋ ሙሉ ይህን ሁለት ወር አይበላም። ስለዚህ በስጋን የሚተኩ ምግቦችን ግን አንድ ሰው ምን ማግኘት መቻል አለበት? የሚተኩ ምግቦችን መመገብ መቻል አለበት ማለት ነው። እነዚህ ስጋን የሚተኩ ምግቦች ለምሳሌ ምን ምናቸው? የጥራጥሬ ዘሮች የምንላቸው ለምሳሌ አተር፣ ባቄላ፣ ሽምብራ ከነዚህ ተዋጽኦ ምግቦች የሚመገበው ምግብ ላይ መጨመር መቻል አለበት ማለት ነው። ጾም የራሱ የሆነ ጠቀሜታ ያለው ቢሆንም ነገር ግን ሰዎች ካሉበት የጤና ሁኔታ የእድሜ ክልልና ከሌሎች ምክንያቶች አንጻር እንዲጾሙ የማይመከሩ ሰዎች መኖራቸውንም መምህር ንብረት ነግረውናል። ህጻናት መጾም የለባቸው ሌላ ነፍሰ ጡርና አጥቢ እናቶች መጾም የለባቸውም። ምክንያቱም አንድ ነፍሰ ጡር እናት ምግብ በምትመገብበት ጊዜ ምግብ የምታገኘው ለራሷ ብቻ አይደለም ለልጇ በሆዷ ለያዘችው ልጅ ነው። ሌላው ደግሞ የአጥቢ እናቶችም ባይጾሙ ይመከራል። የሚጾሙ ከሆነ ደግሞ ቢያንስ መጠኑ የሚጾሙበትን መገደብ መቻል አለባቸው። ሌላው እንዳይጾሙ የሚመከሩ በጣም በከፍተኛ ሁኔታ የታመሙ ሰዎች፣ አረጋውያን፣ አሁን ከ65 በዓመት በላይ የሆኑ ሰዎች፣ ከፍተኛ የሆነ የመርሳት ችግር ያለባቸው ሰዎች በየትኛውም እድሜ ክልል ላይ ያሉ ሰዎች እንደ ባይጾሙ ተብሎ ይመከራል። ጾም ለሰዎች ከሚሰጠው አካላዊ ጠቀሜታ ባለፈ ራስን ለመግዛትና ጠንካራ ስነ ልቦናን ለመገንባት የሚያስችል መሆኑም ተጠቁሟል። የተወደዳችሁ ተመልካቾቻችን፣ ለሰዓቱ የያዝንላችሁ ዜና አበቃ። ከዜናዎቹ ጋር እመቤቱ እኛው ነበርኩ። ጤና ይስጥልኝ።